የዩቲ ናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጡ የምረጡ እንቅስቃሳ ማድረግ ይችላል። ሴፍሻ፣ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራኝም ችላ ብላኛል። ኢትስ ኦኬ። ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር ነው ሰረው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር። ካንተም አክብሬ መጥቼ ሴፍሻንዴ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቮይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ የነበረ የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉወንሰር ጠየቀ። ከዛ ያ ኢንፍሉወንሰር ደግሞ እኔ ጋ ደወለልኝ፣ ና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያውን ደውላለሁ። ደወልኩኝ ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። ውጭ ይገባኛል። ይህም ሪስፔክትፉል ቢዚ የሆን ሰው እንደሆን እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሸው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድን ነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው ነው ሶሪ፣ አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት ታንወጣም ነበር። ግልጽ ሆኜ ልንገርህ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ይኖ። ታስረው ራሳቸው ላሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኝ እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ። ውጭስ እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልዕክት አድርሰሃል። ሰው ችግሩ ምንድን ነው መሰለህ? ሰይፉ የተናገርከው ነገርና ተግባርህ አንድ አልሆነ። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ግነትና በእኔ ጥሩ ነኝ፣ ምንም ጉልሉነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውን ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና የሆኒ ማኛ አንተ ወደ ሸውክ የጠራው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎስ፣ መጥፎ የሚባለው ያ ገመና፣ ወይ መጥፎ የሚባለው ሳይዱ ብታየው እንዴት አርገታ መጣው። ግን ጥሩ ነገር አይተ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረክም። you know I think ያ ሁሉ ጥሩ ያደረኩት ነገር ሳታይ ያቺ ትንት የዋገመን ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሶ ምን ልልክ ነው የምፈልገው፣ ወዳንተ ሸው መቅረብ የማልፈልገው ሳላከብርህ ከብር ቀርቼ ሳይሆን ወይም ሳል ወድህ ቀርቼ ሳይሆን፣ ኦፍ ኮርስ ወዳለው አከብራለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ከሳላለኝ ነው ኢዩ ኖ፣ ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደል? እና ያኔ ያቺ ትንት የገመና የምትባለዋ ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቅስቀሳው ደግሞ ወንድሜ ያንተ ምርጫ ቅስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው። ምንም ምረጥ ወይም ብያ አልተናገርኩኝ እኔ ማለት ነው መኪና ባሸንፍ ብሸንፍ፣ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለው። አይ ሚን በአለባበሴ በአነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል ይችላል። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋ ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ወድቄ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ሊወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ፣ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሶ ምርጫ ቅስቀሳ አያስፈልገኝም እኔ ይል ልፈልግ ነው እና ያ ሜቢ የሰው መጥፎ ነገር ላይ የተተን እሷን ከምታጎላት ጥሩ ሳይዱን አይተ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ፣ ምክንያቱም እኔ እሱን ምመርጥ ይሁን ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገር ነው which is አንድ አንድ ያስቀኛል። ገባህ አይደለ መጥፎ ነገር ከማይ ማለት ነው ያ ምንም ምለው ነገር የለኝም ወዳለሁ። እሺ ያ አዶናይ መልስ ሰንተናል አይተናል እና ከሰይፉ ፋንታሁን ጋራ ግን ጫማ መለካካቱ አይከብድም? በጣም ይከብዳል አይደል። እና ከማ ጋር ነው የሚመልሰው ለማና ነው የሚመልሰው ብሎ ቆም ብሎ ማሰጠሩ ነው ወንድሜ ማለት ነው። ሰግድ ሰግድ ብለክ እኮ ሰገድክ፣ እላይ ተንጠለጠልክ በነገርክ ላይ ማለት ነው። የኋላ ታሪከክን ማሰብ ነው እናንተና ምን ነበር ያው ቪንስ ስላገኘ ወይስ ሶስት ሚሊዮን ስለከፋክ ነው፣ ስግጥ ነው ብለክ ያሉኝ ሰው ላይ ሄደክ አጉል አጉል ማውራት ጥሩ አይደለም። ተረጋጋ ወንድም፣ ፊው ይመጣል ይሄዳል። አንድ ሰው ያገኝበት ይደገፈከስ በማለት ነው ያው ድካ አትርሳ ሄነ ማለት ነው እና ሰይፉ ፋንታሁን ለአንተ አንተ ለመመለስ እሱን ለመናገር ምናምን በነገር ላይ በጣም ጥቁ አይደለም። በጣም ትራራቃላችሁ። በጣም ማለት ነው ሰይፉ ፋንታሁን እኮ በጣም የተከበረ ሰው የተቸገሩትን የሚረዳ ዘር ሃይማኖት ጾታ ምናምን ሳይመርጥ ማለት ነው ሳይታወቅበት በውስጥ የሚረዳ ጓደኞቹ፣ ብዙ ጊዜ እንደውም ሊናገሩ ሲሉ የሚከለክላቸው ነገር አለ። ሌላ ሌላውንቱ የቅርብ ጊዜም እኮ ማስታወስ ነው የመቄዶንያ ለአንድ ወር ሙሉ ያን ሁሉ ቢሊዮን ብር አንድ ቢሊዮን ብር ማስገባት ትልቅ ነገር ነው። እና ሶስት ልጆች ከዲቻ መጣሁኝ ብለክ ከኔ ሌላ ሰው የለም ምናምን ብለክ ያዙ እንደቀቁኝ ተበላባት። ተረጋጋ ተረጋጋ። ለሰፊ መድ ስለመመለስ አንተ ገና ብቁ አይደለክም ማለት ነው። ፍላጎት ከሆነ ኢንተርቪው ላይ ትሄዳለህ ካልሆነ ትቀራለህ። የምን እንኳ ሰላምታ መለዋወጥ ነው። አከብር ካለው ግን ብሎ ጠቀም ማድረግ ምንም አልተናገርክም። በነገር ላይ ከተጋብስክ ተጋብስክ ነው። አንተ በምትፈልገው ሰዓት ሳይሆን እሱ በሚፈልገው ሰዓት ማለት ነው እና ደጋፊዎች ያው እንግዲህ ዘረኛ ስለሆኑ ወደ ዘሩ ወሰዱት። ሳይፎን ዘረኛ ለማድረግ ወይም እንገልሃለንም የሚል ነገር ሰምተናል። እና ለእነሱ ቪዲዮ አልሰራክም በነገር ላይ ተዉ፣ እንደዚ፣ አይባልም ምናምን ሳትል ለሰይፉ ግን መልስ ለመመለስ መጣክል ነው። ትንሽ ልታፈር ይገባል። ጫማ አትለካካ ከትልቅ ሰው ጋራ ከተከበረ ሰው ጋራ ጫማ ለመለካካት አትፍጠን ማለት ነው። እና ስቅጥና ግን በልክ አድርገው ማለት ነው፣ ወንድሜ ይጠቅምካል። እና ደግሞ ሌላ ምን ስጥር ሰሞክ ወሰለክ መንፈሳዊ ነኝ ኔ አልካ፣ መንፈሳዊ ማለት ግን ማለት ነው መንፈሳዊ ነው ስትል ሰማ። መንፈሳዊነት ነው አሁን ያለብኝ እንደሰምን፣ እንግዲህ እኔ እስከማይክ ያው ቲክቶክ ላይም ፌስቡክ ላይም እስከማይክ ከአንዷ ጋራ ስትበላ ስጣ፣ ናይት ክለብ ስገባ፣ ስትሳሳም፣ ልደት ስታከብር ነው የምናይክ ማለት ነው። ሌላ ምንም የተለየ ነገር መንፈሳዊነት እንደዛ ሆነ እንዴ? በስጥር ነው ወይስ በምንኛው ነው መንፈሳዊነት? እንደዚህ ቃላት ምረጥ። መንፈሳዊ እንደዚህ አይደለም። እሺ ቃላት ምረጥ ገዳም ስትሄድ አላየንም ወይ የሆነ ሃይማኖታዊ ቦታ ስትሄድ አላየንም ስለዚህ አይባልም የሚባለውን ምረጥ ትላንት ካለበት ማንነት ዛሬ ይተሽለቁ ሆነ ኦኬ እሱ ለራስህ ነው የታወቀ ለኛ ግን ምንም አዲስ ነገር የለም እና ወንድሜ አረጋበ ቪው ይመጣል ይሄዳል ስለዚህ ከማይሆን ሰው ጋራ ከተከበረ ሰው ጋራ ጫማ ባትለካካ በጣም ጥሩ ነው እሺ ወንድሜ እና አዶናይ ታንቀመክ በላይ በጣም ሆኖ ሳንትን ህይወትና አሳዝ እንትን ሆኖ በላይ በጣም ስለበዛብክ ረጋ ብትል ጥሩ ነው ማለት ነው። እና ከሰይፉ ፋንታሁን ጋራ ጫማ ለመለካካት አትሞክር ማለት ነው። አትሞክር። እና ቤተሰብ እንግዲህ ሀሳብ አስተያየታችሁን ስጡ። እኔ እየተሰማኝ እና የተናገርኩት እና የእናንተን ሀሳብ ደግሞ አዳምጣለሁ።